አንቺ ጻነሽ በእኔ ዶክመንት ምቀልጁ እንዳላስደብርሽ ብዬ ነው እንጂ አንቺ ማስጨነቃቅቶኛል የታ አባት አንቺ ልጅ ግን ትግስተኛ ሰው እኮ ፍቅር ይዞሽ ብቻ ስታለቅሽ እንዳለሽ ውይ እኔ እንባማ አይኖረኝም ጽናት ክፍል ሰባ ሶስት ሰላም ጤና ይስጥልኝ እና የቻናል ቤተሰቦች ሰላማችሁ ይብዛ እያላችሁበት እንዲሁም ላይክ ሰብስክራይብ ሸር በማድረግ ቻናሉን ተቀላቀሉን እያልኩ ቪዲዮንም እስከ መጨረሻው ስለምታዩልኝ ከልብ አመሰግናለሁ። ቅንነት ለራስ ነው እና ቪዲዮውን ስታዩልኝ እኔ ደግሞ ይጠቅመኛል ማለት ነው። ምን ነው ችግር? አይ ግንባርሽ ትንሽ ነሽ። ችግር ለምን? ሂድ በቃ አትዩ እና በካራት ሽጠውና ክበረበታ

አይ ናሆሜ፣ የሙድ እንጂ የቀን ጨለማ የለውም ስትለኝ አልነበርም። ወይኔ፣ የቀልድ ሁሉ የምናገረውን የምራርገሽ ነው እንደ የምትወስጂው። ናሆሜ፣ ለምን አትነግረኝም የሆንከውን ነገር? እሱማ ደስተኛ ነኝ፣ አንዳንዴ ህይወቴ ላይ ሳስበው ምን እንደሆን ግራ ይገባኛል። እና ይህን የሚያስጨንቅህ፣ እንደውም እኔም በመውደድህ ደስተኛ መሆን ያ ናሆምም፣ እኔ ዛሬን ነው መኖር የምፈልገው የነገውን ግን ምንም አላውቅም። አንቺ ግን ሁሌ በሽታሽን እያነሳሽ ወደ ሉላረግ ነው ናሆሜ እንደዚህ እንድታስብ የማድረግ እኮ በቃ ልብሽን ያምሻል፣ አለ ናሆን። በየቀኑ ምን አስነሳ? ምንም ቢሆን እውነታውን እኳ መቀበል አለብን አለች ኑሩ። ለምን የምትሞች ይመስልሽ ነው? አላውቅም ግን ሰሞኑን ልቤ እየፈራ ነው። ወይ አሁን እዚህ ጋ ናሆሜ፣ እሺ፣ እድሜ ያለው ነው የሚመስልሽ ናሆሜ? በቃ ትናደ ማን ቀድሞ እንደሚሞት እግዚአብሔር ነው አዋቂው። በቃ እንደዚህ ያንሆን የዛሬን ብቻ ንኑ በቃ ናሆምዬ፣ ሁለተኛ ላነሳም። እኔ እኮ የሚያሳዝነኝ ከመምሽ በላይ ዝቅ የምታረጊ ራሽን ዝቅ የምታረጊው ነው። ክሮቤልም የሰንን ቤት እያጸዳ ነበር። ምክንያቱም ያ የጠፋውን ፋይል እንድሰጠው ብሎ እየጠረገ ነበር። ሰንም ገባችና ወደ ውስጥ ቁጭ እንደማለት አለች፣ ይኸው ጨርሻለሁ። በቃ ወረቀት ፋይልን ስጭኝ። አርባ ደቂቃ ለምነኝ አንቺ ወንድ እንዳልሆነብሽ እስካሁን ሴት ነበርኩኝ እንዴ አንቺ እኮ ህፃን ልጅ አይደለሽም እንዳላስደብርሽ ብዬ ነው አንቺ ማስጨነቃቅቶኝ አለ ሀይሌን ስጭኝ አለ በቁጣ ሀይል ብታስጨንቀኝስ ምን ልታመጣ አለች ሰኒም የማመጣውን አሁን አትስጭኝ አንቺ እቃቃ መጫወቻ ነው እንዴ ለአንተ ምንድን ነው ጊዜ ወርቅ ነው እሺ በተለይ በአሁኑ ሰዓት እና በካራ ሽጥ እና ሀብታም ሆንበታ አለች ሰኒም ግን ምናልባት ጊዜ የማይሸጥ መስሎች እንዳይሆን ግን እንደ ጊዜ ባለውለታ የለም። ጊዜ ጠብቆ ይከፍልሻል። ፍልስፍና ይቅርብን፣ በጩኸት ወረቀቴን ፋይሌን አምጪ ብሎ ሲጮህባት፣ ብድግ ብላ ፈጠን አለ። ወደዛው ደግሞ ይስቅ ጀመረ። ወዲያውን ወረቀቱን ይዛለት መጣች። ወዲያውን ወረቀቱን ተቀብሎ እየሳቀ ለዚችውም እፍ ስልሽ እንደ ፉዬ ገላ እፍ ልት ያብሽ ነው እንደዚህ፣ በፍጹም አለ እኔ ጎረቤት ይቃል ብዬ ነው ለዚህ ሀሳብሽ

ታዲያ የቡና ሰዓት ሳይደርስ ቢደርስስ ምን ችግር አለ? አንድ እጃ ያዘ ዘርጋችሁ ታፈሉልኛላችሁ። ቀልድ አንተ ምን አለብህ? ችግር የለውም። ቢኖርብኝ እወጠዋለሁ። ቅዱስ ግን ዛሬ ደና ነህ? ደና ነኝ፣ አታስብ። ሰኒና ምሩም እየሄዱ አቃጠልኩ ትላለች ሰኒ። ታይ ዝምተኛ ሰው ሲነሳበት ግለፍተኛ ነው አለች ምሩም። አልደርስበት አይደርስብት ከተሳፈጠኝ አገር ጽግ ነው ማሳየው ለም ጦርነት አስመስል አብዩ የክብር ጉዳይ ነው። እንዴት ራሱን ነፃ ያረገሰ ያላደረገ ሰው ለክብር ሊዋጋም ይጀምር? ክብር ከሌለሽ ለክብር ሊገባሽ ጭንቅላት አለና፣ ሆሜ በቃ አባበለም ከሱ ወሰሽ ባልና ሚስት ካንዱ ውሃ ይቀዳል ሲሉ አልሰማሽም? በምንም የሆን ዋናው ካንድ መሆኑ ነው። እኔ ግን ግርም የሚለኝ ልንገርሽ ምንድን ነው ያኔ ጽናት ኪራን እንደዛ አይን አላይህም ስትል አሁን ከአይኗ እንዲረቅ አትፈልግም አንቺም ናሆሜን አልጠጋ አልቀርብም ስትይ፣ አሁን ግን ታይንሽ እንዲርቅ አትፈልግም አለቻት። እኔ ግን ሰኔ አንቺ ፍቅር ይዞ ስታለቅሽ እንዳ እኔ እንኳን እንደረቅ ነኝ ለፍቅር እንባም አይወርደኝም አለ ሰኔ እሱን እንኳን ተዩ ፍቅር እንደዚህ ነበር የሚልሽን ይስጥሽ። ቅዱስ ኪራን ናጽናት ሁሉም ተሰብስበው አንድ ቤት መቼ ነው ቃላችሁን የምጠብቁት? ቅድም ና በጠዋት እንሸኛል ከዛ ደግሞ እኔ እንጃ። እኔም ግራ ገብቶኝ ነው እኔ ተጭኛቸው እንጂ እሳቸውማ መሄድ ፈልገው ነበር፣ እያለ ክራ ያው ወጦቹ እያሉ ነበር። አይ ለከብቶቹ ለቄው አይመስለኝም ችግር አለ ይመስለኛል አለ ቅዱስም። የምታውቁት ነገር አለ ያ ራይ ምንም ይል ቅዱስም ልሄድ ብሎ ተነሳ። ቆይም ሳበል ተቴዳ ለቡና ጠጥታ በቆይ ደስ ላይ ነበር ግን ተናንተ ካቆቆየው ደግሞ ሌላ ችግር ይመጣል ብሎ ሲወጣ ሰኔ ከበረንዳው ላይ ቁጭ ብላ ያያት። እንዴት ነሽ አላት። ምን ነው ችግር አለ እንዴ ብቻሽን? ችግር ደሞ ጠፍቶ ያውቃል እንዴ? እንደዛ ከሆነ እስቲያፋልግኝ አፈልግኝ ወይ ጥየው አለ ወይ ሌባ ወስዶብኛል እያለቃ። አንተ ደግሞ ይለያል፣ እብድ ነህ። ስምሽን ወሰድኩብሽ አይደል? የምን ስም? የእብዶች አለቃ ሲባል ሰምቻለሁ እንዴ። ሁሉም እንደመጣ እንደሄደ ነው እንደሚናገሩት። ለምን ምን ታታ አይሰሩልኝም? ግንባሬ ላይ ሰፊ አለና፣ አይ ግንባርሽ ትንሽ ነይ ለታቷት በቃ ጨረስ፣ ሄድ ግበቅ፣ እንደኔ የተሳስተሽ ሄድ፣ በቃ እንደምትዩ ህይወትሽ ውስጥ ያለውን ችግርም ሄድ፣ በቃ ለምን አትዩ እንዴ፣ አትናነጂ፣ ታገሺ። የታገሰ ፍሬ ይበላል፣ ያልታገሰ መራራ ይበላል። በቃቻው ብሏት ሄደ። ምነው እዚህ ቤት ደግሞ ፈላስፋ በዛ አለች። ስል ከውጭ ሲመጣ ሰኒም ተኝታ ነበረ። ጋሸ ሊሸኙ ሁሉም ወጥተዋል። አይኮሰረቴ ደግሞ ደሞ እንዴት የተኛችሁ ብሎ ሰኒ ሰኒ ቢላት አሰማም ነበረ። ከዛም ብድግ አለችና እንዴ ታምን ቁልፍ እን እንዴ ቤቴ ምን ታደርጋለ አለችው። ቤቴ ያለ ኮንቴት ነው ያመጣው ማን አስገባ እንዴ አንድ ሴትዮዋን መጀመሪያ ተረጋጊ። እንዴት ነው የምረጋጋው? ቤቴን ብዘርፈኝስ? አሃ እከራ ቤት እኮ ነው ያለሽው። ከዛ ወደ ነኝ እንዴ አለች። አዎ ከሰረቴ እንዲያው ከሰረቴ ይውጣ። ማንኛውም ተስተካክለሽ ተኝ ልልሽ ነው የቀሰቀስኩሽ። አንተ እያለ እዚህ ቤት ውስጥ ብቻ ልተኛ? ምን አርግሽ ባልበላሽ የማይሆነውን። እሺ፣ የት ሄደው ነው ጋሽ? ሊሸኟቸው ነው? ወይኔ ሳልሰናበታቸው። ብታይ እንዴት ተቻክሎ እንደወጡ። ለምን አንተን ለማላየት ነዋ። እኔ እኮ ዝም ስልሽ ምላስሽ አያርፍም! የሆነ ነገር ስልሽ ደግሞ እየየተ ያለሽ በቃ ሰርቴ የነቀሰቀስከኝ ሆነ ብለህ ሚስት፣ እግሬ ሲገባ አትጨቃጨቅኝ። ባልም ባለመሆን አማረህ እና ሚስት አለ። ለምን ባል አልሆንም? ለኔ አትሆንም፣ ለሌሎቹ ልትሆን ትችላለህ። ኦ አንተ ሰውዬ፣ ለኔ አትሆንም፣ ለሌሎቹ ስትል ወዲያው ሰኔና ጽናት ገቡ። ለስለትዳር እያወራችሁ መጣ ነው አለች። ጸ ከመጣችሁ፣ እኔም ልሄድ አለች። ቆይራት በልተሽ ነው የምትሄጂው። ክሮቤልን ልብስ ሊቀይር ብሎ ተነስቶ ወደ ውስጥ ገባ። ወደ ውስጥ ሰኔም ምነው ኪራ ለምንድን ነው የምታፈጥብኝ? አለችና ብድግ አለች። ም እነዚህ ልጆች ሶስተኛ ለምን ጦር ሊያስነሱ ነው? እንዲ ሆይ እያለ አጀሬት እንዴት መጣች? ስራ ላግዝሽ ብዬ ነው እኔም ልብስ። ቆይ ከክሮም ጋር ስለ ትዳር እየወራችሁ ነበረ? አንቺ ከወንድ ጋር በትዳር ልተዋሊ ስትጀምሪ በደስታ ቆይ ተሽብት መጪ ኖሮ ከዚህ ቤት ሬሳችን ነበር የሚወጣው። እዚህን ያክል እንኳን አትጨካከኑም። ቆይ አንቺ ልጅ ነግሬሻለሁ፣ እንደዚህ አትበይም። ቆይ ለምን? ስለ ፍቅር በአሁኑ ሰዓት ምንም አላስብም። እንዲ ቆይ ሰኒ፣ ስለ ራስሽ ለምን አታስቢም? ስለ ራሴ ባስብ ነው እኮ እንደዚህ የምልሽ። ይበቃሻል፣ እሱን ተይው፣ ሌላ ጊዜ እናወራዋለን። አ ስለ ትዳር ጭራሽ አለ ኖ ኖሪ፣ ሰሞኑን ስራ ሳላግዝሽ እንዲ ስራ እየበዛብኝ ይላል ናሆም ለዛ ነው ለእግሬ ውሃ ሞቀሽ የምጠብቅኝ። ምን ዋጋ አለው? እኔ አሞቃለሁ፣ አንተ ኔ እግር እየመጣ ታጥባለህ አለች። አንቺማ የልቤ ንግስት ነሽ። አንተም እኮ የልቤ ንግስት ንጉስ ነህ አለች። እሱማ ልክ ነሽ። ደግሞ ስሚኝ እማ እየደውላ ነበረ። አዎ ያልሽኝን ነገር እንዴት አደረግሽው በልልኝ አለ። ምን ምላሽ ነው? አይ ምንም የሴቶች ጉዳይ ነው። ጭራሽ ከኋላይም ማውራት ጀመራችሁ፣ ፍለፊትም እንዳናወራ ትፈቅደልንም ነው አረ አለ። ነሆሜም አሁን ምንድን ነው የሚሻለኝ፣ የናሆሜ እናት ስለ ሰርጉ ልታወራኝ የፈለገችኝ ሰርጉ ካለቀ ደግሞ ልጅ ትለኛለች ምን ልሁን አለ። ሙሩም ወደው ኦኬ ናሆሜ ጠራት እና መጣው ብላ ገባች። እናትና ኪራም ተኝተው ኪራዬ አለች። ወይዬ አባቴ እንደዚህ ደስ ሲለው በጣም ደስ አለኝ አለች። ሰብ እኮ ስለ ልጃቸው ሲደሰት ያው እነሱም ደስተኛ ይሆናሉ። አለ ኪራም። አሁንማ ተቀበሉን ለጋብቻችንም አለች ምማ። በቃ ጋሸም እኮ ሊድሩን ነው አለ ኪራም። ኪራ አለች ጽና። ወይ አላት ሰርግ፣ ስትል የሆነ ነገር ትዛኝ እኛ አካባቢ። ኪራዬ ሰርግ ስትል እኮ የሆነ ነገር ትዛለኝ እኛ አካባቢ እኮ ሴትሌ ከነክብሯ ነው የምትዳረው እና እና አላት። እና ማለት አልገባህም? ሴት ከነ ክብሯ ነው እኮ የምታገባ እና ናት ላለውሀ ታዲያ ደግሞም ነበር እነሱ እኮ ያውቃሉ አለች። እና አልገባኝም። እና እነሰኒ እንዳለችው ነገር ነው። አዎ፣ ባክሽሱ ጊዜው ሲደርስ እናስብበታለን። አሁን እንተኛ። አዎ በቃ ፈጣሪ ያደረግነውን ያውቃል አይደለም። እን በበኩሏ ስልክ ላህቷ ደውላ ሄሎ ፈቴ ሁሉ ሰላም ነው? አዎ ሰሞኑን እኮ የማልደውለው ትንሽ ስራ ቢዜ ሆኖ። እንዴት ነው ይሆን ሕይወት? እኔ ጋ ያስጥ ይመሻል፣ ይነካል፣ ሁሌ ከራሴ ጋር መፋት። እሱማ አንቺ ያለሽልኝ፣ ግን እኮ ታጠገቤ አንቺ የለሽም እህቴ። ቆይ መቼ ነው በአይነ ስጋማ? እኔ እኮ እንዳቺ ጠንካራ አይደለሁም። ብቸኝነት ገላ ደክሞኛል። ነይና ገላ ለሽ በቃ ደናደሪ፣ ማለቴ ደናዋይ በካ እናንተ ጋር ቀን ነው ብላ ስልኩን ዘጋች። ቅዱስም ከተኛበት ብድግ ለማለት አለና እንዴ ለካዝኖ እንዴ ያደርኩት አለን። ኪራ መጥቶ እንዴት አደርክ ብሎት፣ እንዴ ለምንድ ነው እዚህ ያደርኩት ሲለው እኔ እንዳትድገልክ። ለምን ማታ ሙድ ጥሩ ነበር። ኪራ ስለ እኔ እኔ ያውቃለሁ ብዬ ነበረ፣ ግን የማታው ሁኔታ እኮ ጥሩ አልነበረም። ማለት መሄድ ይችላለሁ ሲል ፅናት መታ። የምን መሄድ ነው የምትለው? ቁርስ አትበላማ አትሄድ ይቅርብኝ፣ አመሰግናለሁ አለለምን ለምን አለ ጽናት። አጅሬው እኮ ቁርስ ከመብላቱ በፊት ቡና ነው የሚጠጥ፣ ባዱ ሆዱ አለቻ። የጀርመን በቃ የጀመራችሁትን ወሬ ቀጥሉ ብሎ ጥሏቸው። ልጁ ምን ሆኖ ነው አላቅም። ማታም ልክ አልነበረም። አ ምን አጋጥሞት ይሆን? ቆይ ስቲ ረጋጋና፣ እኔ አወራዋለሁ ተመልሶ ይመጣል። እንዴ ታወቅ የመኪናው ቁልፍ እኔ ጋ ነው፣ መቼም በጅራፋ ያስነሳል? እኔ ቁርስ ልሰራ ነው፣ ቡና ከፈለገም አፈላለታለሁ ብላ ወደ ውስጥ ገባ። ሩም ከውጭ ሲመጣ ቅዱስ በር ላይ ቆሞ ነበረ። እንዴ ምነው ቅዱስ አገባም እንዴ አዲስ ስራ ጀምር ያለው ማለት እንዴ ቀጠሩህ እንዴ አለ ክብሩ። አዎ ተመስጌን በላ ተመስጌን። ይሄን እድል ያጣ ስንት ሰው አለ አትገባም? አይ መሄድ ነው የምፈልገው፣ ተወኝ ባክ። ወዴት? ወደ ላይ ማለት በቃ። አሁን ግባና ቁልፌን አምጣል። ነገሩን አድበስብሶ ቅዱስ የሆነ የውስጡ የተጨነቀው ነገር አለ። በቃ ኪራን ቁልፌን አምጣልኝ በለው ብሎ አትገባም? እንዲ አንተ አትለውም ሲለው፣ አይ አንተ ብሎ ገባ። ሰኔና ሙሩም እያወሩ እኔም ልጽ ይጋሳንሄድ አረተትናንተ ሊሄጀ ነበር አለ ሰኒ እኔማ ናሆሜ እናት መታ ነበር ቀኑ ምን እንደሚሄድ አላው አሁን እኮ ሬሌ የቤት መቤት ሆናችኋል፣ እንደፈለጋችሁ መንቀሳቀስ ቀረ። ተይ ትዳር እንደ እስር ቤት አትዩ። ለዛውን በቁመ እስር የምትታሰሪበት ነው። ሰኔም አንድ ላይ ሁሉን ተሰብስበው እኔ ከዚህም በኋላ ምንም እንዳትሉኝ አለ። አይ ሰኔ በእርግጥ አንቺ ከማቶቹ ጋር ትዳር ብትመሰርቺ አለ ጥሩ ላይሆን ይችላል። ናሆሜም አዎ በህይወት ላይ የሚመሰረት ተቋም ነው። ተቋም ነው? አዎ ተቋም ነው። ተቋም እኮ ይከስራል። ዚህ ፍቅርም ይጠፋል፣ ትዳርም ይፈርሳል ማለት ነው። አይ ጥሩም ታይሰኔ እንደዚህ አይነት ሀሳብ መውደድ ጭንቅላትሻታ። ምክንያቱም ቆይ ሰኔ፣ የሁላችንም እድል እንደ መልካችን የተለያየ ነው ስትያል ነበር። እንደ ታዲያ ለምንድን ነው ትዳርን ከህይወትሽ ጋር እያመሳሰልሽ የምትሸሽ? አንዳንዴ እኮ በህይወታችን ስንኖር ትክክል የማናኖራችን የምናውቅበት ጊዜ ነው አለን አሁን ቅዱስም እንዴት አመሻችሁ፣ ስለምንድ ነው የምትከራከሩት? ብሎ ገብቶ ቁጭ አለ። ቅዱስ አንተ ምስት ነገረን። ስለምንድ ነው የምትከራከሩት? ስለ ትዳር። አስፈላጊ ነው ወይስ አላስፈላጊ ነው? ኦኬ፣ አለመሳሳት ባልሳሳት፣ ሁሉም አንቺን ይመክሩሻል። ቆይ ባላዘጋጅተውልሽ፣ እኔ ምን አውቃለሁ? በፍቅር ካላመንሽ ብለው ጨቃጭ ምን እንደሚገርመኝ ታውቃላችሁ? እንደ ሎተሪ ትዳርና እጣ ይወጣላችኋል። ለጥቂት ሰዎች ይደርሳችኋል። ከዛ በኋላ የህይወት ይወጣላችኋል ማለት ነው። ለሰፊው ህዝብ እጣው ላልደረሳቸው ለነሱ፣ እኛ ካልመከርናችሁ፣ ካላነጽናችሁ ትላችኋላችሁ ማለት ነው። እንዴ፣ ፍቅር እኮ ወረርሽኝ አይደለም፣ ከብዙ ሰው ሚይዘን ምንም ቢሆን እኮ መሞከርን የመሰለ ነገር ያለም አሌሞሩም። እስቲ ቆይ፣ አንድ ጥያቄ ልጠይቅች ጠይቄ እስቲ አሁን ማን ሞት እሳት ውስጥ ቆሙ ና ሞክሯል? ያቃጥልሽ ቢሉሽ ትሞክሪያለሽ? እንደዛም አላደርግም። ለምን ዲህ እሳት እንደሚያቃጥል ስለማውቅ ነው። አየሽ፣ እኔም ትዳር እንደሚያቃጥል በእህቴ አይችዋለሁ። እና ዛሬ በራሴ በህይወት የምሳሳት ይመስለሽ? አይ፣ ምንድን ነው የምትሉኝ? እህቴ ባሏን ከራሷ በላይ መውደዷ ምን ጠቀማት? ትዳሬ ትዳሬ ማለቷ ምን ጠቀማት? ወይስ እንደሷ እንደሆን ነው የምትመክሩኝ? ሰኒ ተረጋጌ። አሁን የሀሳብ ነው። ትዳር ማለት ያልተከፈለ እዳ ነው፣ ወለድ ነው። ቀስ በቀስ ችግሩ የሚጭ ሴቶች የሚጠይቁበት፣ ወንዶች የሚጠይቁበት። ትዳር ማለት የታወረ ፍርድ ቤት ነው። አለይ ሰኒ። እና ሀሳቤን እንድቀይር አታውሩኝ ብላ ብድግ ብላ፣ ከዛ ሰኒ ስትል ቆይን ያወራታለሁ ብሎ ቅዱስ ወጣ ግን የእህቷ ታሪክ ጭንቅላቷ ላይ መጥፎ ነገር ነው ጥሎባት ያለፈው ብሎ ናሆሜ ማወራ እያወሩ ተሰብስበው ራሷን እንደሞኮ ማግለሏ ነው አለኪራም እኔና አንድና እንደሚታየኝ እህቷን ጠርተን ማናገር ነው አለና ይህን ህይወትኮ የቀመሰችው እህቷ ናት እና ሰኒን እንደን ህይወት ሞክሮ ብላ የምትመክራት መሰላችሁ አለ። ብቻ እኔ ሰኒ እንደዚህ እንድትሆን አልፈልግም። የሆነ ቀን ይቆጫታል። ቅዱስም ከኋላው ተከትሏት ሰኒ ቁጭ ያለችበት ደረጃ ላይ መጥቶ እኔ ያንቺን ህይወት ስለምከተል ነው የመጣሁት አላት። ፍቅር ምናም ብሎ በዘሁኑ ሰዓት መጃጃል ነው እኮ። ቆይ አሁን እኮ የሚወድን ሰው ፈልጎ ማግኘት ማለት በረሃ ላይ እርሻ ማለት ነው አለ። በጣም እድለኛ ካልሆን ሽኮ እኮ ፍቅርን ልትታደዩ አትችልም። እኮ ግን አንተ ለምን እንደዚህ አልክ? እንደዚህ ለመሆን ምን መሆን አለበት? ሰበር በቤተሰብ ውስጥ ፍቅር ሳያገኙ ማ እንዲሁም ደግሞ በሚወዱ ሰው ምክንያት በፍቅር መ አንቺ ካልሻቸው ውስጥ አንዳቸውም አልደረሱ እና ምን ነው አልክ? ምክንያቱም የሚታመን ሴት ስለሌለ። ሰኔ ብላ ሳቀ። በእናት ቀሲም ወንዶች የሚናገሩትን ንግግራት ምን ማለት ነው ማለት ማለትማ እንደዚህ አይነት ወንዶች ናቸው፣ ፍቅር እንዳንኖረው እንዲ እንዲያበላሹት አለች። አይ አትሳሳች፣ ወንድ ላይ ተወደደሽ ይታመነ? ኧረ እባክህ! እና ሴት ናትማ ትታመነ ወይ? አሁን ለምን ትናደጃለሽ? በፍቅር ካለ እና በጅምላ ጭፍጨፋ ነው እኮ ይጀምር። ይህን ይህን ክርክር አንድ ሰው በፍቅር አላምንም ከሚል ሰው አልጠብቀውም ነበር ለ ጽናትና ኑሩም እታክች ነው ሆነው ሰኒን አስከፍተናት እንዳይሆን ባክሽ፣ አለች። እኔም እኮ እንደዛ ነው የሚሰማ። ካሁኑ እኮ ደረጃው ላይ እንደተቀመጠ አወራት እኮ ፈልጌ ምን ልበላት ፈራ። እኔ የፈራሁት እንደ በፊቱ ብቸኝነቷን እንዳትመርጥ በኛ ፈርታ፣ አለች።